መዳሟ በሌለችበት ከቤቱ ሹፌር ጋር ተኝታ የገዛ ጓደኛው እንዴት አድርጋ እንዳዋረደቻት እና ቪዲዮ ቅርጻ ለመዳሟ እንዳሳየችባት እነግራችኋለሁ። ማን እንደዚህ አይነት ብልግና የምትሰሩ ካላችሁ እባካችሁ ጥንቃቄ አድርጉ ማለት ነው። ቪዲዮን ላይክ፣ ሼር አድርጉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ይገውል ሰላም ነው። አላህ ስብሐ ወተዓላ በእያላችሁ በሰላማችሁ ነው ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲሱ ሲሉ መጥቻለሁ ማለት ነው። ሀባይቢ መግቢያ ላይ እንደነገርኳችሁ መዳሟ በሌለችበት የቤት ታት በተሳፈረችበት ከቤቱ ሰዋጋ ወይም ደግሞ ሹፌር ጋር በተኘችበት የገዛ ጓደኛዋ እንዲህ አድርጋ እንዳወረደቻ ተነግራችኋለሁ ማለት ነው። እና እባካችሁ እንደዚህ አይነት ብልግና ስራ የምትሰሩ ህቶች ካላችሁ እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ብዬ ነው ማስበው ማለት ነው። ለምን ብትሉ እኛ የሰው ሀገር ላይ የመጣ ነው ሰርተን ለመለወጥ እንጂ እንደዚህ አይነት ብልግና ስራ ለመስራት አይደለም። ለምን እኔ እንደዚህ አይነት ነገር የሚያደርጉ ልጆች እንዳሉ ስለማቅ ነው እንደዚህ የተናገርኩት። ሁሉም ሰው ይህን ነገር ያደርጋል ማለት አይደለም ግን አንዱ በሰራው ጥፋት የብዙ ሰው ስም ነው የሚጠፋው፣ ማለት ነው። የአረብ ሀገር ሴት እንባላለንና ጥንቃቄ አድርጎ ሀባይ አላ እኛንም ይጠብቀን እናንተንም በያላችሁበት ይጠብቃችሁ እያልኩኝ ስለዚህ፣ ስለጀመርኩላችሁ ልንገራችሁና ምን እንዳጋጠመኝ ና የኛም እንደዚህ አይነት ነገር የሚያደርጉ ሰዎች እንዳሉ በምን እርግጠኛውን ሽካላችሁኝ ደግሞ እነግራችኋለሁ ማለት ነው። ና መግቢያ ላይ ያያችሁት ቪዲዮ መዳሚቱ ቤቴታ ተሳፍራለች መካ ኡምራ ለማድረግ ማለት ነው። ከዛ ወንድማማቾች ቤት ነው የሚኖሩት። ያዋ ቪዲዮ የቀረፀቻትም አንዷ ደግሞ እዛው ከሾፌር ጋር የተኘቿም ወንድማማቾች ቤት ነው የሚተኙት የሚኖሩት አንድ ግቢ ውስጥ ማለት ነው። እና የየት ሀገር ሰዎች ናቸው ካላችን እንትን ናቸው እንዱኑሲያ ናቸው ማለት ነው። እና አንዲቱ የአንዷ የባል ቤተሰብ ዘመድ ናት ማለት ነው። ገባችሁ? እቺ ቪዲዮ ቀርጻ እሷ እንደተኘች እርግጠኛ ሆነ ቤቱን አንኳኩቷ ገብታ እንዴት እንዳደርጋ እንዳወረደቻት ልንገራችሁ ማለት ነውና እና እና እንደነገርኳችሁ ወንድማማች ቤት ነው የሚሰሩት የአንድ ሀገር ሰዎች ናቸው። አንዲቱ እቺ ቪዲዮ የቀረጸችዋ የባል የዛች የባሏ የቤተሰብ ናት ማለት ነው። ገብቷቸዋል። ከዛ ያቺ አሁን ከወንድ ጋር ተኘች ያልኳችሁ እንትን ናት። ባል አላት። እዛ እንድኑስያ ላይ ባል አላት፣ ግን ከባሏ ጋር ተጣልታ ከዚህ ጋር ፍቅር ስለጀመረች ብቻ ልጅ አላት። እቺ ራቆቷን ሁና እንትን ያያችዋት ማለት ነው እና ውሽትብ ጋር አለበስኩ ምናምን ብላ ስትከራከር የነበረችዋ ማለት ነው። ከዛ ሀገራዋ ላይ እንት ልጅ አላት፣ ባል አላት። እዚ ከመጣች በኋላ ጸባዩ ተቀያይሮ አልፈልግህም ብላ ወደፊች ተደርሰው። መጨረሻ ላይ ግን እንደ ፈታት ነው የተናገረችው ማለት ነው። ለምንድን ነው እሱ ባል እያለሽ አንቺ እዚህ ሀገር ላይ ለምንድን ነው የምትል ከሰከሽው ይሄ እኮ ባልሽ አደለም ስትላት፣ ምንድን ነው ያለችው እኔ የሀገር ያለው ባላይ ፈቶኛል ከዚህ ጋር ተጋብቼ መኖር ይችላለሁ ስትላት ነበረ ማለት ነው። እና እና ይሄንን ነገር ያደረገችበት ምክንያት ምንድን ነው ሴትዮቶ የቤቷ እንትን ያልኳችሁ መዳሚቷ ተሳፍራለች እሙራ ለማድረግ እችንም ሰው አቁም ቤት ነው ያለው ማለት ነው። የራሱ ክፍል አለው እችም ደግሞ የራሷ በቀመዳምት ቤት ነው የምትኖረው ማለት ነው። እና ከዛ እዚህ ጎሮ ቤት አለች ያልኳችሁ ወንድማማቾች ቤት ነው የሚሰሩት ያልኳችሁ ቀሚዛና ልታዋርዳ ስለፈለገች ብቻ ከዚህ ከፓክስታንዋ ግንኙነት እንዳላት ስለምታቅ ምን አደረገች? እሷ ሆን ብላ እዛ ክፍል ገብታ ከሱ ጋር እንደተኘች ስለምታቅ ብቻ ምን አደረገች? ቪዲዮ እንዲቀርጿት እዛ ያለው አሁን ለምሳሌ ወንድማማቾች ቤት አንዱ ቤት እንትን የመስሪ ሰዋቅ አለ ማለት ነው። እዛ ወንድማ ቤት ወንድማማቾች ቤት አንዱ የአንዱ ወንድሙ ሰዋቅ ፓክስታኒ ነው፣ የአንዱ ደግሞ መስሪ ነው ማለት ነው። ከዛ መስሪው ሰዋቅ እንዲቀርጻት አድርጋ እቺ ደግሞ ለመዳሚቷ ለማሳየትና ልታዋርዳት ስለፈለገች እንዲሁም ደግሞ እዛ ሀገር ላለው ለባሉ ለልጆቿ አባት ልታሳይባት ስለፈለገች ብቻ ሆን ብላ ተዘጋጅታ አባያ ለብሳ እቺ ደግሞ ምን አለብኝ ብላ መዳሚቷ የምትመጣባት ስን ቀን ስለነገረቻት አትመጣም ብላ በቃ ተዘናግታ አውዝ ብላ አላ ከእንደዚህ አይነት ነገር ይጠብቃል። ሆን ብላ ልብሷን ለብሳ በቃ ተቆነጃጅታ እሱ ጋ ሄዳ ታኝተው፣ ከዛ በር ሲንኳኳ ማን ነው ስትባል የሴት ድምፅ ነው የሰማችው። ከዛ በአጋጣሚ ሄዳ ትከፍታለች ማለት ነው። አታቅም ገብቷቸዋል። ሳታክ ስትከፍት ከዛ በቪዲዮ ነው የተቀበሏት ማለት ነው። እና ምን ትሰራለች? አንዱ አስለን ይሄ እንትን ያንዱ የወንድማማቾች ቤት ነው የሚሰሩት ያልኳችሁ፣ መስሪው በጥፊ ነው ያላት ማለት ነው። እና እሱን ጋር አላስገባሁትም፣ እንትን ካፍንጫዋ ደም ስለመጣ እንትን፣ ዩቱብ ደግሞ እንደዚህ አይነት ነገር አይወድም፣ ይደልተዋል። ማነው ደም ነገር እንዲሁ ሲለት ምናምን ያለበት ነገር ማሳየት አይፈልግም፣ እና ስለሚደልተው እኔ አትፍቼዋለሁ ማለት ነው። እና በጥፊ ብሎ ለምን እንደዚህ አይነት ብልግና ትሰሪያለሽ ብሎ ሀገር እኮ ባላላት እንዴት እዚህ ሀገር ላይ እንደዚህ ትሰራለች ምናምን ብላ ያቺ ስትናገር፣ ባሌ እኮ ፈቶኛል እኔ የራሴን ህይወት መኖር ይችላለሁ ብላ ስትናገር ነበረ ማለት ነው። እና አላህ ከእንደዚህ አይነት ነገር ከእንደዚህ አይነት ውርደት አላህ ይጠብቀን። አስባችሁታል? አረቦች በእንደዚህ አይነት ነገር ቢያገኟችሁ ምን አይነት አጸያፊ ስራ እንደሆነና እንዲሁም ደግሞ እስከ ማሳዝ እስር ቤት እስከ መቆየታ ውዝብል አላህ ይጠብቀን። ለማንኛውም አላህ በእህቶቼ እንደዚህ አይነት ነገር የምታደረጉ እህቶች ካላችሁ ተጠንቀቁ ማለት ነው እና ምንድን ነው ያደረገቻት? ቀርጻ ማላበቃችም በቲክቶክ በፌስቡክ ነው የለቀቀቻት እንዲሁም ደግሞ ወደ ሀገር ለልጆቿ አባት ለልጆቿ ቪዲዮን ቀርጻ ሊክ አባታለች ለመዳሟ ሳይታ መዳሟ በፖሊስ አስይዛታለች ማለት ነው። ከነ ሰዋቋ ሰዋቁ ራሱ ራቆቱን የተገኘው አይታችሁታል እና እህቶቼ ተጠንቀቁማ ነው ለምን እንደዚ እንዳልኩት ታውቃላችሁ። እኔ ከዚህ በፊት እኔ የሚሰራበት ቤት እንትን አለ የህንዲ እንትን አለ ማለት ነው ሰው አቃለ ወላሄ ነው እምላችሁ። እና ከዚህ በፊት ደግሞ እዚህ ቤት ሁለት ሀበሾች ይሰሩ ነበር፣ እኔ ከመምጣቴ በፊት ሁለት ሀበሾች ይሰሩ ነበረ ማለት ነው። በየጊዜው እየተቀሰ ሴትዮዋ በየጊዜው በጣም ጸባዩዋ ከባድ ስለሆነ በየጊዜው ሰራተኛ ትቀያይራለች። ከዛ እዚህ ቤት ደግሞ አንድ ካይሪያ የምትባል ነበረች። ከዛ መጨረሻ ላይ ግን እንትን እጃዛ በሄደችበት ነው በፖሊስ ስትያዝ እኔን እዚህ ቤት ያመጣችኝ ማለት ነውና እንደነገርኳቸው እኔ ብሔሯን አልናገርም። ከዛ እሷ መታ እዚህ ቤት ወደ ሁለት አመት ምናምን ሰርታ ከዚህ ቤት ወጣች። ከዛ በኋላ ነው እኔ የመጣሁት። ከዛ በአጋጣሚ ሴትዮዋ አንድ ቀን ስለ ሰዋቁ ጸባይ ነው የምነግራችሁ ማለት ነው። ከዚህ በፊት ስለለመደ እኔን ምን ምን እንዳለኝ ነው ልነግራችሁ የፈለግኩት። እንደዚህ አይነት ብልግና ስራ የሚሰሩ አንዳንድ፣ ሁሉም እያልኩ አይደለም፣ አንዳንድ እህቶች አሉ ወላይ አባካቾ ቶች ራሳችሁን ጠብቁ። ወላይ እንደዚህ አይነት መልከስከስ፣ እንደዚህ አይነት ብልግና መስራት ለራሳቸውም ጥሩ አይደለም ገብቷቸዋል። ለጊዜያ ስሜታችሁ ብላችሁ እንደዚህ አይነት ነገር ስታደርጉ ምን አይነት አጽያፍ እንዳለው ምን ወንጀል እንደሆነም ልታቁ ይገባል ማለት ነው። እና ከፈለጋችሁም በትዳር በተከከለኛው በባህላ መንገድ አግብታችሁ ነው እንደዛ መሆን ያለባችሁ እንጂ እንደዚህ አይነት አጽያፍ፣ በተለይ ደግሞ ካይንዲ ጋር እኔ ከወላይ ከሀገሬ ሰው እንጂ ለዛውም ከማቀው ከሰፈሬ ቢሆን እንጂ እኔ ከሌላ ሀገር ዜጋ ጋር አላህ ማያደርገው አውዝ ቢላህ ሚን ሸይጣን ረጅም እኔ ሁሉም ሰው ነው ግን እኔ የራሴን ነው የምነግራችሁ ማለት ነው እና ከዛ አንድ ቀን ሴትዋ እንትን ውጭ ናት ከዛ ቁጥሬን ሰታው ሰዋቁ ደወለልኝ ቃል ይቀበለው ማለት ነው ደወለኝ ከዛ በኋላ ቁጥሬን ይዙታል ከዛ አንድ ቀን ምን አደረገ መሰላችሁ የብልግና ቪዲዮ ላከብኝ ወላሂ ነው የምላችሁ ዋትሳፕ ላይ ከዛ ደነገጥኩኝ። ደንግጬ ለካ እሱ ከዚህ በፊት የያዛቸው የነበረች ሰራተኛ ላይ በቃ እንደፈለጉ ነው የሚሆኑት ማለት ነው። እና ከዛ ቪዲዮ ላከልኝና ጸጥ አለ። ከዛ የልብ ቅርጽ ደገመ ማለት ልብ ቅርጽ ደገመልኝ ቪዲዮ ላከልኝ ማለት ነው። ከዛ ደንግጬ እኔ ወላሂ እኔ እንደዚህ አይነት ብልግና ስራ ልቅራችሁ እና። ወንድ የማላቀው ወንድ ማውራትም አልፈልግም። የማቀውን ሰው ራሱ ወላሂ ማውራት አሉድም። እኔ ከወንድ ጋር ማውራት ምናምን አልፈልግም ከባሌ ውጭ ማለት ነው፣ ገብቶችዋል። ከዛ ደንግጬ ቦለኩት። ቦልኬው ከዛ በንጋታው ሴትዋ ፓራላይዛ ሆነች። ልጃለች እሷን እንትን ከሰዋቁ ጋር ይዘሽ ሁለት ሆነን አንዷ ከፊሊፒኒዋ ጋር እሷ ልጅቷን ትይዛለች፣ እኔ ደግሞ ከነሱ ጋር ሄዳለው ማለት ነው ከዛ በአጋጣሚ መኪና ውስጥ እንትን ለምን ቦለክሽኝ አለኝ። ለምን ነው ማልቦልክ እንደዚህ አይነት እንዴት ብልግና ስራ ቪዲዮ ትልክብኝ አለ። እንደዚህ አይነት ነገር ያስለመደህ ሰው ካለ እዛው እንደፈለግኩን እንጂ እኔ አንድ ቀን ደግመህ ብትልክብኝ ወላሂ ለመዳም ተናግሬ ስራህን አበላሽብሃለ አልኩት ማለት ነው። ከዛ ደንግጦ አይለመደኝም፣ ይቅርታ አድርግልኝ፣ ከዚህ በፊት የነበረችው ሰራተኛ ችግር የለባትም እንደውም ምግብ ትሰጠኝ ነበረ። በቃ ያልሆነ በቃ እዚህ ጋር በነገራችን ላይ ሆዴ እያመመኝ ነበር እና ዱዐ አድርጉልኝ። ወላይ በየጊዜው ይቆርጠኛል፣ ለምን እንደሆነ አላቅም። እና ምን አለኝ መሰላችሁ? ይቅርታ አድርግልኝ። እኔ እኮ እንትና የኢትዮጵያዊ ሰራተኛ ምንም ችግር የለውም። ከዚህ በፊት ማውራት የነበረው እንዳንቻ ያልነበረች ምናምን ስለኝ አያገባኝም፣ ስለሷ። ሁለተኛ ደግሞ ስልክ ላይ እንደዚ አይነት ነገር እንዳትልክብኝ፣ አስለን እንዳደውልብኝ። የምትፈልግ ነገር ካለ ለሴቷ ንገራት ከዛ በኋላ የምትፈልገውን ነገር ሴቷ ትነግረኛለች፣ ከአንተ ምንም የሚያገናኝ ነገር የለም አልኩት። ይቅርታ አድርግልኝ፣ የሚ ደጋግሞ ስንቴ ነው ይቅርታ ጠየቀኝ ማለት ነው። እና ስለዚህ እንደዚህ አይነት ብልግና ስራ የምትሰሩ ቶቼ ጥንቃቄ አድርጉ። ሁሉም ሰው እንደናንተ አይደለም ገብቷቸዋል። እና በእናንተ ሰበብ ደግሞ የሁሉም ስም ስለሚጠፋ ስማችን አታስጠፉን። ላለው የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ እያመሰግናለው። ሰላም አሌይኩም